የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?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 ፈጣን አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማቻችን ቆይታችን አራዳ ፌም ዘጠና አምስት ነጥብ አንድ ላይ እንድታደርጉ ነው ምንጋብዛችሁ። የመጀመሪያውን ጉዳይ እናንሳ። የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም ወደ ዶርትሙንድ ማቅናቱ ከቀናቶች በፊት ይፋ ሆኗል። ይህንን ጉዳይ እንመልከተው። ልክ በዶርትሙንድ ወንድሙ በጣም አስደናቂ ጊዜ ነበር ያሳልፈው ወደ ሪያል ማድሪድ ከመሄዱ በፊት። ተጫዋች በመልክም ብዙ የሚመሳሰል ነገር አሉ አደል ከጁድ ቤሊንግሃም ጋር። እናንሳ ይህን ጉዳይ አዎ ልክ ነው። በመልክም በቁመናም በተወሰነ መንገድ በአጫወት መንገድም በአሯሯጡም በብዙ ነገሮቹ ታላቅ ወንድሙን ይመስላል፣ ጁድ ቤሊንግሃምን ይመስላል። ግን የሚመሳሰለው በዚህ ብቻ አይደለም። አሁን ደግሞ ዶርትሙንድን ተቀላቀለ። ግን ህይወታቸውን በአጠቃላይ እስካሁን ድረስ የመጡበትን የእግር ኳስ ህይወት ስታይ የታላቁን ወንድም እግር በእግር እየተከተለ ያለ ተጫዋች መስሏል። ያው ወደ ዶርትሙንድ ለመሄድ ሪዘርቬሽን ነበረው የጁድ ተከታይ ብቻ መሆን አልፈልግም የራሱን የእግር ኳስ መንገድ መከተል የሚፈልግ አይነት ስለነበር አሁን አስራ ዘጠኝ አመቱ ነው። ጆብ ቤሊንግሃም የተወለደው ልክ እንደ ጁድ ሁሉ ስቶር ብሪጅ በሚባለው ሚድላንድ አካባቢ ነው። ልክ እንደ ጁድ ቤሊንጋም ሁሉ እሱም በበርሚንግሃም አካዳሚ ውስጥ ነው ያለፈው። ልክ እንደ ጁድ ቤሊንጋም ሁሉ እዚያም ነው የመጀመሪያ ፕሮፌሽናል ጨዋታውን ያደረገው። ልክ እንደ ጁድ ቤሊንጋም ሁሉ አንድ አመት ነው በበርሚንግሃም ዋናው ቡድን ያሳለፈው። ልክ እንደ ጁድ ቤሊንጋም ሁሉ እሱም አማካይ ነው። ልክ እንደ ወንድሙ ሁሉ እሱም በትንሽ እድሜ ብዙ ሪከርዶችን ያሻሽል ነበር። ልክ እንደ ጁድ ቤሊንጋም ሁሉ እሱም በአመቱ ወጣት ኮከብ የቻምፒየንሺፕ ተጫዋች ተብሎ ተመርጧል። ይህንንም ከዚህ በፊት ጁድ ቤሊንጋም አድርጎታል። አሁን ደግሞ ልክ እንደ ጁድ ቤሊንጋም ሁሉ ጆብ ቤሊንጋም ወደ ቦሮሲያ ዶርትሙንድ ተዘዋውሯል። ስለዚህ በጣም የሚመሳሰል የእግር ኳስ ህይወት ነው ያላቸው እስካሁን ድረስ ሁለቱም በጣም ወጣቶች ናቸው እንግዲህ አንዳንዶቹ ነገሮች ያደርጉ የእድሜ ልዩነት አላቸው ለምሳሌ በ አስራ ሰባት አመቱ ነው ጁድ ቤሊንግሃም ወደ ቦሩሲያ ዶርትሙንድ የሄደው ይህኛው በ አስራ ዘጠኝ አመቱ ነው በቅርብ ጊዜ ሀያ አመት ይሆነዋል አሁን እሱ ይጫወትበት የነበረው ሰንደርላንድ በፕሌይ ኦፍ ወደ ፕሪሚየር ሊግ ከአመታት በኋላ ብላክ ካት የሚሏቸው ሰንደርላንዶች ተመልሰዋል እና ከዚህ ስኬት ዋና አርክቴክቶች መካከል አንዱ ተብሎ የሚጠቀስ ብዙ ተስፋ የተጣለበት ተጫዋች ነው። በሚያስገርም ሁኔታ የዛሬ ሁለት አመት ጁድ ቤሊንጋም ለሪያል ማድሪድ በፈረመበት ተመሳሳይ እለት ጆብ ቤሊንጋም ለሰንደርላንድ ፈርሞ ነበር። በዛችው ሊትራሊ ተመሳሳይ ቀን፣ በአንድ ቀን ነው ዝውሮ የተፈጸመ የሚያስገርም ነው እና ግን ልክ እንደው በወንድሙ ጥላ ስር ያለ እንዳይሆን እና የቤሊንጋም የታላቁ የወንድሙ ጫና ማለት የጁድ ቤሊንጋም ወንድም የመሆን ጫና እንዳይከተለው ስለሚያስብ ከጀርባው ስሙን ካየሽው ቤሊንጋም ተብሎ አይደለም የተጻፈው። አሁን የጁድ ቤሊንጋም ቤሊንጋም አምስት ቁጥር ቤሊንጋም ለእንግሊዝ ሲጫወት አስር ቁጥር ቤሊንጋም። አንዳንድ ሰዎች ለምሳሌ እኛ ሀገር በአባቶቻቸው ታዋቂነት ምክንያት እስከ አያታቸው የሚጠሩ ሰዎች ተሰሚያለች እገሌ እገሌ እገሌ እገሌ የእንትና ልጅ እንደሆነ እንድናውቅ አይነት እሱ ደግሞ አልፈ አይፈልገውም ያንን ጫና ነው ብሎ ነው የሚያስ የራሱን ኢንዲፔንደንት ህይወት ነው የሚፈልገው። ስለዚህ ቤሊንጋም የሚለውን ስም አይጠቀምም። ከኋላ ጆብ የሚለው ስም ብቻ ነው የተጻፈው፣ የእሱ የመጀመሪያ ስም ብቻ ነው የተጻፈው። ወይም የጁድ ወንድም ተብሎ እንዲታወቅ አይደለም የሚፈልገው፣ ጆብ ተብሎ እንዲታወቅ ነው የሚፈልገው። ስለዚህ ያንን ኢንዲፔንደንት መንገድ የመረጠ ነው እና ያው መቼስ ጫና መኖሩ አይቀርም። እኛም ስናውቀው የቤሊንጋም ወንድም እያለ የምናውቀው ተወደደም ተጠላም በዛ የሚታወቅ ነው። ደግሞ ሳ እንዳልሹ ገጽታውን በጣም አይደንቲፋያብል ነው፣ ልክ ወንድሙን ስለሚመስል ደግሞ ብዙ ጊዜም የቦሩሲያ ዶርትሙንድ ተጫዋችም እያለ ከጁድ ቤሊንጋም ማለት ነው ከአባቱ ጋር እየሄደ ጨዋታዎች ላይ ሲታደም ብዙ ጊዜ ካሜራ አይኖች ያርፉበት ነው የካሜራ ሌንሶች ያርፉበት የነበረ ተጫዋች ስለነበር ላናውቀው አንችልም። ልክ ደግሞ እንደሱም እግር ኳስ ተጫዋች እንደሆነ ይታወቅ ስለነበር ልክ እንደሱ የበርሚንግሃም አካዳሚ ተጫዋች ስለነበር ግን በጣም ጠንካራ ኔትወርክ አለ። ያው አባትየው በትልቅ ደረጃ የተጫወተ ባይሆንም ግን ምንድ ነው የሰንዴ ሊግ ፉትቦል ሌጀንድ ነው ይሉታል። ከሰባት መቶ በላይ ጎሎች አስቆጥሯል አባታቸው። ስለዚህ በላቀ ደረጃ ባይጫወትም ግን በእግር ኳስ አካባቢ የኖረ ስለሆነ ጥሩ ጋይዳንስ ያላቸው ሁለት ልጆች ናቸው። እናትየው ደግሞ እንደምታዩ ተከፋፍለውን፣ አሁን ጁድ ቤሊንጋምን የመከታተል ኃላፊነት የእናትየው ነው። ስለዚህ ብዙ ጊዜ በቤርናቤው ቤሊንጋም ሲጫወት እናትየው አሉ፣ ሁል ጊዜ እንዲያውም፣ አሁን እርግጠኛ አይደለም ብዙ ጊዜ ወደ ቫልደቤባስ ሁሉ የሚወስዱት እናትየው ናቸው ራሳቸው እያሽከረከሩ የጁድ ቤሊንጋም ክትትል የክትትል ኃላፊነት ለእናትየው ነው የተጣ ምክንያቱም ጁድ ቤሊንጋም ራሱ ስንት ነው ሀያ ዓመት ብሎ ሀያ አንድ አመት በጣም ትንሽ ልጅ ነው። በጣም ወጣት ያው አንዳንዴ እንለምደውና ከአስራ ስድስት ከአስራ ሰባት አመታቸው ጀምሮ ሲጫወቱ ካየናቸው በኋላ አንዳንዱ ለምሳሌ ጁድ ቤሊንግሃምን በተመለከተ የሚቀርብ ትችት ልክ ነው እብሪት የሚመስል ነገር አለው እኔ አሮጋንስ ነው ነው የምለው ብዙም እኔን በበኩል አይረብሸኝ የጁድ ቤሊንግሃም ኦቨር ኮንፊደንት መሆን ግን ያስተቻል ደግሞ አሁን ትላንትና ቶማስ ቱኸል እናቴ ሁሉ ትናደድበታለች ሲሉ ነበር ያሱን እንትን እና ያንን እንደው የልጅ ሳቁን ብቻ የሚወዱ ሰዎች አሉ። ግን አሁን አደልት ሆኗል ትልቅ ሆኗል። ግን አንዳንዴ እንዳይነት አስተያየት ሲሰጥ ሰማለሁ። እሱንም በተመለከተ የትንሽኛውን ልጅ ደግሞ ጆብ ቤሊንግሃምን የመከታተል ኃላፊነት ደግሞ የአባትየው ምን የነበረው። ስለዚህ ለሰንደርላንድ ሲጫወት ብዙ ጊዜ በስቴዲየም ኦፍ ላይት ሲከታተሉት እናያለን። እና ለአስራ አንድ አመት በበርሚንጋም አካዳሚ የቆየ ነው። እንዲያውም ስካይ ስፖርትስ አንድ ጊዜ ከዘጠኝ አመት በታች ቡድን ውስጥ ሲጫወት የዛ የእድሜ ርከም ቡድን ኮከብ ተጫዋች ተብሎ ፖስት የተደረገ የትዊተር አንድ ፖስት ሲያሳይ ነበር። ከረጅም ጊዜ ጀምሮ እንግዲህ ለአስራ አንድ አመት በክለቡ አካዳሚ የቆየ ነው። ብዙ ተስፋ ሲጣልበት የቆየ ተጫዋች ነው። ልክ እንደ ወንድም ሁሉ በልጅነቱ ነው ወደ ዋናው ቡድን የመጣው ከሩኒ ጋር ተጫውቷል። ለምሳሌ ጁድ ቤሊንግሃም ከሩኒ በተቃራኒ ሩኒ የደርቢ ካውንቲ ተጫዋች ሆኖ ማለት ነው መጨረሻ አካባቢ፣ ይሄኛው ደግሞ ለበርሚንጋም እየጀመረ ገና አስራ ስድስት አመቱ ነበር። ጆብ ደግሞ በ15 ዓመቱ ነው በአንድ የሊግ ካፕ ጨዋታ ለመጀመሪያ ጊዜ ተጠባባቂ ወንበር ላይ እንዲቀመጥ የተደረገው እና በጃንዋሪ 2022 ከሁለት ዓመት ተኩል በፊት ገደማ እድሜው ገና 16 ዓመት ከ17 ቀን በነበረ ጊዜ ከፕሊመዝ አርጋይል ጋር በኤፌ ካፕ በተደረገ ጨዋታ እንዲጫወት ሆነ እና ለመጀመሪያ ጊዜ የተጫወተበት እድሜ በ2019 ጁድ ለበርሚንጋም ዋናው ቡድን የመጀመሪያ ጨዋታውን ሲያደርግ ከዚህ እድሜ በ69 ቀን ብቻ ነበር የሚያንሰው። ስለዚህ በጣም ተመሳሳይ የእግር ኳስ ህይወት ያላቸው ናቸው። 26 ጨዋታ አደረገና ከዛ በኋላ ነው እንግዲህ ወደ ሰሜን ምስራቅ እንግሊዝ እና ወደ ሰንደርላንድ የተጓዘው፣ ከሚድላንድ ጂኦግራፊም፣ ክለብም ቀየረ ማለት ነው እና እንግዲህ አንደኛው ምክንያት ያው ስለ እግር ኳስ በሚገባ የሚያውቁ ወላጆች ያሏቸው ተጫዋቾች ወጣቶች ልክ እንደ ኤርሊንግ ሃላንድ ማለት ምክንያቱም አልፍ ሀላንድ የታወቀ የፕሪሚየር ሊግ ተጫዋች ነበር፣ የሊድ ዩናይትድ የማንቸስተር ሲቲ ተጫዋች ነበር። እናትየውም የታወቀች አትሌት ነች። ስለዚህ የስፖርቱን ዓለም በሚገባ የሚረዱ በመሆናቸው ምክንያት በጣም አምቢሽስ የሆነውን ዝውውር አይደለም የሚያደርጉት። ለምሳሌ ገና ሳልዝቡርግ በነበረበት ጊዜ ወደ ማንቸስተር ዩናይትድ የሚሄድ እድል ነበረው ኤርሊንግ ሀላንድ አንድም ኦሌ ጉናር ሶልሻ ማንቸስተር ዩናይትድ በሁለት አጋጣሚዎች አንድ እዛው ሞልደ እያለ ራስ ኦለ ጉናር ሶልሻር አስራ ስምንት ወር አሰልጥኖታል። ያኔ ይሄ ልጅ የተለየ ባለተሰጥኦ ነው አስፈርሙት ብያቸው ቸል ብለዋል ይላል። ሁለተኛ ሳልዝቡርግ እያለ እንደ ሄደ መጀመሪያ አካባቢ እየተጫወተ አልነበረም፣ ግን እኔ አውቀው ስለነበር አሁን በጥሩ ዋጋ ልታገኙ ትችላላችሁ፣ እዛው ገና እየተጫወተ በውድ ዋጋ የሚተመን ተጫዋች ወደ መሆን አልደረሰምና ይላል። ኦቨርላፕ ላይ ቀርቦ በነበረበት ጊዜ ስቲክ ቱ ፉትቦል በሚለው ፖድካስት ላይ ምናልባት እነዚያ ጥያቄዎች ቀርበው እርሊንግ ሀላንድ እምቢ ብሎ ቢሆን አንድ ነገር ነው። ግን በቻምፒየንስ ሊግ በስድስት የምድብ ጨዋታዎች ስድስት ጎሎችን ካስቆጠረ በኋላ በትንሹ ብዙ ምርጫዎች ነበሩት። በትንሹ ግን ዩቬንቱስ፣ ማንቸስተር ዩናይትድ፣ ላይፕዚሽ፣ ቦሩሲያ ዶርትሙንድ እነዚህ አራት ክለቦች ኮንክሪት ኦፈር አቅርበው ነበር ይህን ተጫዋች ለመውሰድ። አሁን የበለጠ ትልልቆቹ ክለቦች ማንቸስተር ዩናይትድ እና ዩቬንቱስ ናቸው። ወደዛ መሄድ ግን ለእግር ኳስ ይወቱ እድገት የቸኮለ ዝውውር እንዳይሆን መጀመሪያ ወደ ቦሩሲያ ዶርትሙንድ ነው መሄድ የፈለገው። የኬሬር ፓስ አለ አይደለም? መጀመሪያ ከሞልደ ወደ ኦስትሪያ ሊግ ወደ ሳልዝቡርግ፣ ከሳልዝቡርግ ወደ ዶርትሙንድ፣ ከዶርትሙንድ ነው በኋላ ወደ ማንቸስተር ሲቲ፣ አባቱ ወደ ተጫወተበት ክለብ የሄደው አሁን በኋላ ያንን አምቢሽኑን ምን እንዳደረገው አላቅም እንጂ ከዛ በኋላ ደግሞ የሌጋሲ ክለቦች ለሚባሉት ለሪያል ማድሪድ ወይም ለባርሰሎና ከሁለቱ ለአንዱ ክለብ በላሊጋ መጫወት ይፈልጋል ይባል ነበር። አሁን እንግዲህ የ የዘጠኝ ዓመት ተኩል ኮንትራት ባለፈው ስለፈረመ ያንን ጉዳይ በተመለከተ ምን አይነት አቋም እንዳለው አላውቅም። ረጅም ኮንትራት አንድ ተጫዋች ፈረመ ማለት መቼም አይዘዋወርም ማለት አይደለም። ውል ያላቸው ተጫዋቾች ይዘዋወራሉ። ነገር ግን የጁድ ቤሊንጋምም የእግር ኳስ ህይወት እንደዚሁ ተመሳሳይ ነው። ምክንያቱም ጁድ ቤሊንጋም ወደ ማንቸስተር ናይትድ የመሄድ እድል ነበር። ማንቸስተር ናይትድና ቦሩሲያ ዶርትሙንድ ነበሩ በዛ ክረምት ይህንን ተጫዋች ለማስፈረም የተፎካከሩት። ግን እሱም ቢሆን ቸኩሎ ወደ ማንቸስተር ዩናይትድ አይነት ግዙፍ ክለብ መሄድ አልፈለግም። ስለዚህ ባለፉት ዓመታት ተጫዋቾችን ወጣት ተጫዋቾችን በማጎልበት አሁን እንኳን እንደዛ መሆኑን እርግጠኛ አይደለሁም። ቦሩሲያ ዶርትሙንድ አሁን ባለፈው ክረምት ያመጧቸውን ተጫዋቾች ካየሽ፣ ሴሩጊራሲ መጥፎ ተጫዋች አይደለም። ግን በፊት የነበረው ወጣቶችን ብቻ የማምጣት አይነት ፖሊሲ የለም በቦሩሲያ ዶርትሙንድ። ሴሩጊራሲ ሴሩ ቫልደማር አንቶን እና የ33 ዓመቱን ፓስካል ግሮስ አይነት ተጫዋቾች ነው ቦሩሲያ ዶርትሙንድ ያስፈረሙ። ግን በተለይ ያን ጊዜ ወደ ኮከብነት እየተንደረደሩ ያሉ ተጫዋቾች የሚመርጡት ፕሮጀክት ነው። አንደኛው ቡንደስሊጋም ከሌሎቹ ሊጎች አንጻር ብዙ ፕሬሸር ያለበት አይደለም። ቦሩሲያ ዶርትሙንድም ላይ በየዓመቱ ቡንደስሊጋ የማሸነፍ ቻምፒየንስ ሊግ የማሸነፍ ፕሬሸር የለም። ግን ደግሞ በትልቅ ክለብ መጫወት ነው ምክንያቱ። ቻምፒየንስ ሊግ በታሪኩ አሸንፎ የሚያውቅ ነው። ቡንደስሊጋዎች አሸንፎ የሚያውቅ ነው። በአውሮፓ ኃይለኛ የድጋፍ ግለት ካለባቸው ከባቢዎች መካከል በአንዱ በዛ ዝነኛ ቢጫ ግድግዳ ነው የሚጫወተው። እዛ የቦሩሲያ ዶርትሙን ተጫዋች መሆን በትንሽ ክለብ ውስጥ ማደግ ማለት ግን አይደለም። በትንሽ ክለብ ማደግ ማለት አይደለም። በጣም ጠቃሚ ነው። በቤርናቤው መጫወት የሪያል ማድሪድ ታሪክ ሌላ ቢሆንም፣ ግን ምናልባት አትሞስፌሩ የሲግናል ኢዱና ፓርክ አትሞስፌር ይበልጣል። የድጋፉ ስሜት ምኑ ምኑ ማለት ነው እና ስለዚህ አንዳንድ ተጫዋቾች ይሄ የቀጥለው የሚመርጡትን። ምክንያቱም ብዙ ጊዜ እንላለን ብዙ ጊዜ ጠቅሰው ቬንገር ብለውታል እያልኩ ነው፣ ግን ለማንም ቢለው ትክክል ይመስለኛል። የተጫዋቾች የእግር ኳስ ህይወት የሚወሰነው እንደሚሄዱበት ክለብ ነው። ጆብ ቤሊንግሃምም ያደረገው እሱን፣ ሌሎች ክለቦች ውስጥ የመሄድ እድል ነበረው፣ ግን ሆን ብሎ ነው ሰንደርላንድ የመረጠው። ምክንያቱም ሰንደርላንድ አሁን በቅርብ ጊዜ ወደ ፕሪምየር ሊግ ካደጉት ቡድኖች መካከል አንዱ የሚለየው፣ የወጣቶች ቡድን ነው። አብዛኞቹ ተጫዋቾች በእድሜ ለጋ ናቸው። ስለዚህ ለወጣቶች የሚሆን ኢንቫይሮንመንት ነው ብሎ አሰበ። ሁለተኛ በበርሚንጋም አካዳሚ ውስጥ የነበሩ ሰዎች ክሪስቲያን ስፒክማን እና ማይክ ዶድስ የሚባሉ ሰዎች ወደ ሰንደርላንድ ሄደው ነበር። በአውሮፓ እግር ኳስ ምናልባት ወጣቱ ኦነር ወጣቱ የክለብ ባለቤት የሰንደርላንዱ ባለቤት ሳይሆን አይቀርም፣ በጣም ልጅ ነው። እንግዲህ ጨዋቶች ሲደረጉ አይተሹ እንደሆነ የዛሬ ስንት አመት ነው ወደ ሰንደርላንድ የመጣው። ስለዚህ አጠቃላዩ ነገር ወጣትነት ያለበት ነው። ለመጎልበት የሚሆን ኢንቫይሮንመንት ነው ብሎ ስላሰበ በጣም ጥሩ ምርጫ ነበር። እና ሁለት አመት እዛ ሄደ። በጣም ጎለበት። የመጀመሪያው ሲዝን ላይ የተለያዩ ቦታዎች ላይ ነበር የተጫወተው፣ ግን አጥቂ አድርገው ጭምር ተጠቅመውበታል። እና እንደ በስሜት በጣም ከባድ ነበር ካደግኩበት ከተወለድኩበት አካባቢና ከበርሚንጋም መልቀቅ፣ ግን ከስፖርቲንግ ፐርስፔክቲቭ ግን ሁለቴም አላሰብኩም፣ ምክንያቱም ማውቃቸው ክለቦችና የሚስማማኝ ለእድገት የሚሆን ፕሮጀክት ነበር ብሎ ስለሚያምን ማለት ነው። ግን እዛ ሲሄድ ምንድን ነው አልማዝ ነው ያልተሞረደ ግን አልማዝ ነው። ነዛ በደንብ ፖሊሽ ያደረጉት ሞረዱትና፣ አሁን ሲለቅ የአመቱ የቻምፒየንሺፕ ኮከብ ወጣት ተጫዋች ተብሎ ተመርጦ ነው የለቀቀው። ከዛ ወደ ዶርትሙንድ ሄደ ማለት ነው። ከቻምፒየንሺፕ ወደ አለም የክለቦች ዋንጫ ውድድር በአንድ ጊዜ። አሁን በቅርብ ጊዜ የሚጀመረው የአለም የክለቦች ውድድር ላይ ቦሩሲያ ዶርትሙንድ ይወዳደራል። እንዲያውም ቦሩሲያ ዶርትሙንድ ከቀናውና ሩብ ፍጻሜ ድረስ ለምሳሌ ቢደርስ እና ተመሳሳይ ጉዞ ቢኖራቸው ጁድና ጆብ ቦሩሲያ ዶርትሙንድና ሪያል ማድሪድ ሲጫወቱ በአለም ክለቦች ዋንጫ በሩብ ፍጻሜ ሊገናኙ ይችላሉ። ወንድማማቾቹ በአንድ ሜዳ ውስጥ የተጋጣሚ ቡድን መለያዎችን ለብሰው ልናያቸው እንችላለን። የመጀመሪያው ሲዝን እንዳልኩት በተለይ ደግሞ ቶኒ ሞብሬ የሚባሉ በፕሪሚየር ሊግም ሲያሰለጥኑ የምናውቃቸውም አሰልጣኝ ነበሩ እና እሳቸው ለሱ በጣም አስፈላጊ ኮች ነበሩ፣ ግን ተባረሩ። ሶስት የተለያዩ አሰልጣኞች ናቸው በመጀመሪያ የውድድር ዘመን ያሰለጠኑት እና በመጀመሪያው የውድድር ዘመን የቶኒ ሞብሬ መልቀቅ ብቻ ሳይሆን የተለያዩ የጨዋታ አስተሳሰብ ያላቸው ሶስት የተለያዩ አሰልጣኞች፣ አንዳንዶቹ ጥልቅ አማካይ መሆን አለበት፣ አንዳንዶቹ ቦክስ ቱ ቦክስ መሆን አለበት፣ አንዳንዶቹ አጥቂ መሆን አለበት የሚል እሱን ብቻ በተመለከተ የእሱን ሚና በተመለከተ ሶስት የተለያየ አይነት አስተያየት ያላቸው አሰልጣኞች ናቸው የሰለጠኑት። ይሄ ደግሞ ለእድገቱም ይበጀው አልነበርም። አንድም ቦታ ማስተር አላደረገም። ልክ ነው። ልክ እንደ ጁድ ቤሊንግሃም ሁሉ የተለያዩ ቦታዎች ላይ መጫወት ይችላል። የጁድ ቤሊንግሃም አንደኛው ኳሊቲ በግራ በኩል የሚጫወት አማካይ በቀኝ በኩል የሚጫወት አማካይ አስር ቁጥር ወይ ከሁለቱ ጥልቅ አማካዮች አንዱ ወይ አጥቂ እነዚህን ሁሉ ቦታዎች ይዞ መጫወት ይችላል። ግን ይሄኛው ተጫዋች በተለይ አንድ ቦታ ማስተር አላደረገም። ስለዚህ አስቸጋሪ የውድድር ዘመን ነበር። በኋላ ግን በፈረንሳይ ሊግ የምናውቃቸው ሬጂስ ለብሪ የሚባሉ አሰልጣኝ ሰንደርላንድ ቀጠረ። የሎሪዮ አሰልጣኝ ነበሩ። ለአስር አመት የሎሪዮ አካዳሚ ኃላፊ የነበሩ ናቸው። ከዛ እሳቸው ከመጡ በኋላ ደንበኛ የቦክስ ቱ ቦክስ አማካይ አደረጉት። ግን የተለያዩ ቦታዎች ላይ መጫወት ይችላል ወደ ግራ፣ መሀል ላይ፣ ወደ ኋላ ጠጋ ብሎ ተስቦ ወይ አስር ቁጥር ወይ ከፊት ልክ እንደ ወንድሙ አይነት ተጫዋች ነው። ግን ለምሳሌ የጁድ ቤሊንግሃምን ያህል ጎል አስቆጣሪ አይደለም። አሁን በተጠናቀቀው የውድድር ዘመን አራት ጎል ብቻ ነው ያስቆጠረው፣ ሶስት የመጨረሻ ኳስ ነው የሰጠው። ግን ሀይለኛ ወርክ ሬት አለው። እንደ አስራ ዘጠኝ አመት ልጅ አይደለም። በቃ በደንብ ፊዚካል ተጫዋች ነው እና በጣም አስደናቂ ውድድር ዘመን። አንዱ የሚለየው ወጣት ተጫዋቾች ላይ ያለ አንደኛው ችግር ወጥ አለመሆን ኮንሲስተንት አለመሆን፣ በዚህ አመት በአብዛኛው ኮንሲስተንት ነበር። የፓሲንግ ሬንጁ በጣም ጥሩ ነው። ውሳኔዎቹ በአብዛኛው ጥሩ ናቸው። ከአርባ ዘጠኝ ጨዋታዎች በሁሉም ውድድሮች ካደረጓቸው አርባ ዘጠኝ ጨዋታዎች አርባ አምስቱን ጀምሯል። ስለዚህ በፕሪሚየር ሊግ ባደገው ቡድን ውስጥ በጣም ወሳኝ ሚና የነበረው ተጫዋች ነው። ግን ደግሞ እንዳልኩት የራሱ ኢንዲፔንደንት የእግር ኳስ ህይወት እንዲኖረው ስለሚፈልግ ቦሩሲያ ዶርትሙንድን ከተቀላቀለ በኋላ የማንንም ፈለግ እየተከተልኩ አይደለም ነው የሚለው። የመጀመሪያ በጣም ቅርብ ወንድማማቾች ናቸው ኦፍኮርስ፣ ግን ሁሌም ቫኬሽን ምን ላይ ሁሌ አብረው ነው የምታያቸው። ግን ሌላ የእግር ኳስ ህይወት እንዲኖረው ሱ አንዳንዴ እንደዛ ይሆናል። ለምሳሌ ኤታን ኤምባፔ የኪሊያን ኤምባፔ ወንድም ለፔዤ የፈረመው በወንድሙ ምክንያት ነው። ወንድሙ እዛው አድራጊ ፈጣሪ ስለሆነ ይባል ነበር። እኔ እምባፔ በፔዤ ስለነበረው ውሳኔ ሰጭነት በጣም የተጋነነ ልክ ከሜሲ ውስጥ ሜሲ ባርሴሎና ውስጥ ያደርግ እንደፈለገ ያደርግ ነበር ተብሎ ልክ ስለ አንዳንድ ተጫዋቾች የተጋነነ እንደሚሰጠው ልክ የሆነ ተጫዋች ይምጣ የሆነ ተጫዋች ውጣ፣ እያሉ እንደሚወስኑ አይነት እምባፔ ልክ እንደዛ እንደሚያደርግ አይነት ልክ ነው በአንተ ዙሪያ ቡድኑን እንገነባለን ብለውታል። ስፔሲፊክ ተጫዋቾች ለምሳሌ እኔ ዘጠኝ ቁጥር ሆኜ መጫወት አልፈልግም ስላለ የአክስ አጥቂ እናመጣለን ብለውታል ምናምን ይሄ የሚታወቅ ነው። ከዛ በስተቀር ግን የፈለገውን አሰልጣኝ የሚያስወጣ ከፈለገ ኔይማርን የሚያባረር ከፈለገ ሜሲን የሚያባረር ከፈለገ እንትናን የሚያስወጣ ምናምን አድርገው ያዩታል። ክለቡ የእሱ እንደሆነ አድርገው ያዩታል ሰዎች። ሊሆን አይችልም። ተጫዋቾች እንደዚህ አይነት ኢንፍሉዌንስ አይኖራቸው ምትገቢላቸው ቃል ይኖራል እንጂ እና ኤታን ኤምባፔም ሲፈርም ጥሩ ተጫዋች እንኳ ቢሆን ያው በሊል እየተጫወተ ነው። ለሊጋ የሚጫወት ቡድን ነው። ከፔጄ ከወጣ በኋላ ወደ ሊል ነው የሄደው። ግን አንዳንዴ በወንድም ጥላ ስር መሆን ያንቺን ሜሪቶክራሲ ሳይቀር ለዛ ክለብ የምትጫወችበት ምክንያት ጥሩ ተጫዋች ስለሆንች ሳይሆን የእገሌ እህት ስለሆን የእገሌ ወንድም ስለሆነ አንድ ተጫዋች በዛ ምክንያት ነው የሚጫወተው፣ አይነት ልጣፋል። እና ጁድ ቤሊንጋምን በተመለከተ ለምሳሌ ለበርሚንግሃም ሲጫወት ለበርሚንግሃም ባለውለታ ነው። አስራ ስምንት ቁጥር መለያ አይለበስም። ለምን ጁድ ቤሊንጋም ለብሶት ስለነበር። በስንት አመቱ ነው ግን የለቀቀው? አስራ ሰባት አመቱ ግን ያ ከእሱ ዝውውር ያገኙት ገንዘብ ከኪሳራና ከምንድን አድሚኒስትሬሽን ነው የሚሉት እነሱ አንድ ክለብ በቃ ለሽያጭ የሚቀርብበት በጣም ከባድ የፋይናንስ ምስቅልቅል ውስጥ ገብቶ ስለነበር እና ብዙ ሬከርዶችም ስላሉት በዛ ትንሽ እድሜውን ቢሆን በበርሚንጋም በጣም ይወደል መጫወት ሲጀምር መጀመር አካባቢ በሜሪት አደለም የሚጫወተው እሱ የቤሊንግሃም ወንድም ስለሆነ የሚጫወተው ይባል ነበር እና ያንን ተቀጽላ የሚወደው አይመስለኝም። እና ለዚህ ነው ወደ ዶርትሙንድም መሄድን በተመለከተ በጣም ጥርጣሬ ነበረው ያሉት። እና በቅርብ ጊዜ ነው እንዲያውም የቦሩሲያ ዶርትሙንድ ላርስ ሪከን ዝነኛው ላርስ ሪከን አስራዘጠኝ ዘጠና ሰባት የቻምፒዮንስ ሊግ ፋይናል ላይ ያቺን ድንቅ ጎል አንጀሎ ፔሩዚ ላይ ያስቆጠረው ላርስ ሪከን አሁን ዳይሬክተር ነው። እና እሱ በዓለም የክለቦች ዋንጫ ትሳተፋለህ፣ ደግሞ ደግሞ ቦሩሲያ ዶርትሙንድ በሚቀጥሉ አመት በቻምፒዮንስ ሊግ ይጫወታል፣ ስለዚህ ወደ ፍራንክፉርት ወይ ወደ ሞንቼ ግላድባህ ከምትሄድ ወደ እኛ ብትመጣ ጥሩ ነው ብሎ አግባባው። የተባለው እና የወንድሙ ተከታይ ብቻ መሆን ስላልፈለገ ወደዛ መሄድን በተመለከተ ማመንታት ነበረው። በፍጥነት ነው እንግዲህ ዋጋው ከፍ ያለው አሁን እንግዲህ የአጠቃላይ ፓኬጆቹ እንደ እድገቱ የሚወሰን ኢዝሊ አቺቨብል ስሚሏቸው በቀላሉ ለምሳሌ አምሳ ጨዋታ ካደረገ የሚከፈል አስር ጎል ካስቆጠረ በኋላ የሚከፈል እንዲህ እንዲህ አይነት ቦነሶች አሉ አደለም። እነዛም ቦነሶች ጨምሮ ወደ ሰላሳ ስምንት ሚሊዮን ዩሮ ይደርሳል። ዝውውሩ ሰላሳ ስምንት ሚሊዮን ዩሮ ከደረሰ ደግሞ የቦሩሲያ ዶርትሙንድ አዲስ ሬከርድ ይሆናል። ቦሩሲያ ዶርትሙንድ ለተጫዋች የከፈለው አዲስ ሪከርድ ይሆናል። ኢንስቶ እነዚህ ቦነሶቹ ሁሉ የሚከፈሉ ከሆነ ኡስማን ደምቤሌ መሰለኝ ውድ ፈራሚያቸው ከሬን ሲያመጡት ወደ 30 ሚሊዮን ዩሮ ገደማ አውጥተው 33 ሚሊዮን ዩሮ ገደማ አውጥተውበታል። ስለዚህ ይሄ ተጫዋች ሁለት ሚሊዮን ፓውንድ ብቻ ነበር የዛሬ ሁለት አመት ሰንደርላንድ ሲገዛው፣ አሁን ግን እንግዲህ ከሰላሳ ሚሊዮን ፓውንድ በላይ በሆነ ዋጋ ተሸጧል ማለት ነው። ፈጣን ነው። ፓወርፉል ነው። ቴክኒካሊ በጣም ጥሩ ነው። መሀል ላይ በጫወት ይችላል። እንዳነሳሁት ከመጀመሪያው አስቸጋሪ ውድድር ዘመን በኋላ ባለፈው የውድድር ዘመን አስደናቂ ተጫዋች ነበር። ስለዚህ የቦሩሲያ ዶርትሙንድ ቤሊንጋም አልባ ጥቂት ዓመታት አሁን አብቅተዋል ማለት ነው። ቤሊንጋም እንደገና ይኖራል። ለክለቡ ፈርሟል። ደግሞ የሚያውቀው ከባቢ ነው። ቅድም እንዳልኩት ወንድሙ ዛ ይጫወት ስለነበር ብዙ ጊዜ ስቴዲየም ውስጥ እናየው ነበር። ክለቡን ብዙ ጊዜ ይጎበኝ ነበር። ከተማውን ያውቀዋል። የወንድሙ ጋይዳንስም አለ። ስለዚህ ለእድገቱ ምናልባት ጥሩ ክለብ የመረጠ ይመስላል። ግን ችግሩ ሁል ጊዜም ንጽጽሮች አይቀሩም። ተወደደም ተጠላም ከጁድ ቤሊንጋም ጋር መነጻጸሩ አይቀርም። ማነው ሀንስ ዮዋኪም ቫትከ ናቸው የቻምፒንስ ሊግና የዓለም ክለቦች ዋንጫ ላይ የመሳተፍን ጥቅም የሰበኩት ይላሉ፣ ይህን ተጫዋች ወደዚ የመሄድን ጥቅም። እዛ በነበረበት ጊዜ ጁድ ቤሊንጋም በጣም ስኬታማ ነበር። የአንድ ጊዜን ዋንጫ ያነሳው ሁለት ሺህ ሀያ ላይ ሁለቺ 21 ገደማ መሰለኝ የዓለም ሁለት የማኑ የዴፍፒ ፖካል ዋንጫ ያሸነፈው። 132 ጨዋታ አድርጓል። የቡንደስ ሊጋ የአመቱ ኮከብ ተጫዋች ከሆነ በኋላ ነው ወደ ሪያል ማድሪድ የተሸጋገረው። ታስታውሽ እንደሆነ ግን ጆብንም ሪያል ማድሪድ ሊወስደው ይፈልጋል ኮ ይባል ነበር እና ለወጣት ቡድኑ ማጫወት ይፈልግ ነበር። አሁን እሱን መከተል አልፈለግም፣ ለካስቲያው መጫወት አልፈለግም በፉክክር ጨዋታ ምክንያቱም ካስቲያው ያው ማለት በእርግጠኛ አደለም አሁን በየትኛው ዲቪዥን እንደሚፎካከሩ። ራውል ጎንዛሌዝ ነበር ያሰለጥናቸው የነበረው። ሶስተኛ አራት ዲቪዥን ላይ ነው የሚፎካከሩ። የእንግሊዝ ቻምፒዮንሺፕ አንዳንድ ሰዎች አውሮፓ ስምንተኛው ትልቅ ሊግ ይሉታል። በምሳሌ የተለመዱት አምስቱ ትልልቅ ሊጎች አሉ፣ ከዛ ሲደመር ፖርቱጋል ሲደመር ሆላንድ፣ ከዚያ ስምንተኛው ትልቅ ሊግ የእንግሊዝ ቻምፒዮንሺፕ ነው የሚሉ ሰዎች አሉ እና ሶ ለዛ ነው በሰንደርላንድ መጫወትን የመረጠው ወደ ሪያል ማድሪድ ከመሄድ ይልቅ እንጂ ለሪያል ማድሪድ ወንድሙ በፈረመበትም ክረምት ሪያል ማድሪድ ሊወስዱ ይፈልግ ነበር። ምክንያቱም ያኔ ሁለት ሚሊዮን ፓውንድ ብቻ በሰንደርላንድ የከፈለው እና በጣም የተዋጣለት የውድድር ዘመን ካሳለፈ በኋላ ነው ተጫዋቹ። አሁን እንግዲህ ወደዚሁ ክለብ ሄደው በቅርብ ጊዜም እንዳልኩት በዓለም የክለቦች ዋንጫ ሁለቱ ወንድማማቾች ማማቾች ሲጫወቱ ልናያቸው እንችላለን። በጣም ብዙ ስታይሊስቲክ ተመሳሳይነት አላቸው አንዳንዶቹ ነገሮች ላይ እንግዲህ አሁን የመጨረሻውን የበርሚንግሃም የጁድ ቤሊንግሃም ሲዝን ና የመጨረሻውን የሰንደርላንድ የጆብ ቤሊንግሀምን ሲዝን ካነጻጽር ንጽጽሮ ትክክል ላይሆን ይችላል። ምክንያቱም አሁን ይሄኛው አስራ ዘጠኝ አመቱ ነው ያኛው አስራ ሰባት አመቱ የመጨረሻ የቻምፒዮንሺፕ ሲዝኑን ያሳለፈው። ግን በአንዳንድ ስታቲስቲካል ሜትሪክ ጆብ ቤሊንግሀም ጁድ ቤሊንግሀም የተሻለ ሲዝን ነበር። ሁለቱም የአመቱ ወጣት የቻምፒዮንሺፕ ኮከብ ተጫዋቾች ቢባሉም ጁድ ቤሊንጋም በርሚንጋምን ወደ ፕሪምየር ሊግ አላመጣም። ይሄኛው ግን ሰንደርላንድ ወደ ፕሪምየር ሊግ አምጥቷል። ግን ሌሎችም በሌሎች ሜትሪኮችም ለምሳሌ በፓሲንግ ሬንጅ፣ ዱዌሎች በማሸነፍ በፓስ ኮምፕሌሽን ሬት እነዚህም በመሳሰሉ ነገሮች ጆብ ቤሊንጋም ይሻላል። ግን ሁሌ እንደ አይነት ንጽጽሮች የተሟላ ስዕል አይሰጡንም። ግን ቦሩሲያ ዶርትሙንድ በመጨረሻ ይህንን ተጫዋች አስፈርሟል። አባታቸው ማርክ የኳስ ተጫዋቾች ልጆች አንዱ ጥቅም ያልኩት አንደኛው ያው የእግር ኳስን ከባቢ ክላይሜቱን ማወቃቸውን አስራ ዘጠኝ ዘጠና አራት ዘጠና አምስት የውድድር ዘመን ላይ እና በምስራቅ ለንደን ባለ ኢሴክስ የሚባል አካባቢ ሰው ነው እና ሰባት መቶ ጎሎች በፕሮፌሽናል ሳይሆን በአማተር ደረጃ ተጫውቶ ስኬታማ የሆነ ተጫዋች ነው። ስለዚህ ይህንን ተጫዋች በቦሩሲያ ዶርትሙንድ አግኝቶታል ለማለት ነው። በቅርብ ጊዜም በዓለም የክለቦች ዋንጫ ላይ ሲጫወት ና የዋለ ረጅም ነው፣ ሜትር ከዘጠና አንድ ነው ቁመቱ። በጣም ረጅም ከወንድሙ ሳይበልጥም ከሜትር ከሰማንያ ስምንት መሰለኝ እርግጠኛ አይደለሁም። ጁድ ቤሊንግሃም ግን ከወንድሙም ጭምር በቁመት ይበልጣል። ስለዚህ ያ ፊዚካል ሮበስት እነሳለሁ በጣም ጠንካራ ነው። የሳጥን ሳጥን ተጫዋች ነው። አይደክምም። ማጥቃቱ ላይ ይሳተፋል። ምናልባት እንግዲህ ደጋግሞ ሹት አያደርግም ነው የሚሉት፣ ሬጂስ ለብሪ። ስለዚህ የሹት ቮሊዩሙን ማሳደግ አለበት ግን የጁድ ቤሊንጋምን 80 ፐርሰንት የእግር ኳስ ህይወት እንኳ ካለው በጣም ስኬታማ ነው ማለት ነው። ምክንያቱም የዛሬ አመት ስለ ባሎንዶር እናወራ ነበር፣ ስለ ጁድ ቤሊንጋም ስናወራ የእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች ነው። አሁን እንግዲህ ጁን 17 ላይ ከፍሉሚኔንሴ የሚባለው የብራዚል የሪዮ ዲጄ ኔሮ ቡድን ጋር ነው ጨዋታቸውን የሚያደርጉት። ከዛ በኋላ እንግዲህ በመንገዳቸው ሁለቱን ቤሊንጋሞች የሚያገናኝ ጨዋታ በሩብ ፍጻሜ ልናይ እንችላለን። የሁለቱን ተጫዋቾች ተመሳሳይ እግር ኳስ ህይወት ለማነጻጸር ያህል ነው ይሄንን ያነሳ ነው ምሳ ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺህ ዶላር መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶር ና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ ስምንት ስምንት አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቡ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና፣ ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።